ለአረንጓዴ ኢኮኖሚ ትግበራ ማዕቀፍ አበጅታ ተግባራዊ እንቅስቃሴ እያደረገች የምትገኘው ኢትዮጵያም በዘርፉ ረዥም ርቀት ተጉዛለች። ባህል የሆነው የአረንጓዴ አሻራ መርሃ ግብር፣ ንጹህ ኢነርጂና ታዳሽ ኃይል፣ ከብክለት የጸዳ የትራንስፖርት አማራጭ ተጨባጭ የሚታይ ለውጥም ያገኘችበት ዘርፍ ነው። ይህ ሀገራዊ ስኬቷ ለአየር ንብረት ለውጥ ምላሽ ያለ ችሮታ የተደረገም ለዓለም አቀፍ ችግሮችም የመፍትሄ ምንጭ መሆኗን ያመላከተ ነው። ታዲያ ይህን ጥረቷንና ስኬቷን የተመለከተው ዓለም አቀፉ ማህበረሰብ የዘርፉን ታላቁነት ታዘጋጅ ዘንድ መርጧታል። ይህን በብርቱ ትጋት የተገኘን ዓለም አቀፍ መድረክ ሀገራዊ ክብርን ከፍ ባደረገ መልኩ ለማሰናዳት ሀገር ከወዲሁ ተግባራዊ ስራ ጀምራለች። መጀመሪያው የዚህ የሶስት ዓመት ተኩል ጉዟችን ዓላማ ሀገር ግንባታ ነው። በዚህ ሶስት ዓመት ተኩል ሂደት ውስጥ ኢትዮጵያ ለቤዚክ ነገሮች ብቁ ናት የሚለውን ነገር አስተማሚ በሆነ መንገድ ማስጨበጥ ያስፈልጋል። በዚህ ሀገር ግንባታ ውስጥ የኢንፍራስትራክቸር ኮሚቴ የተቋቋመ አለ በጣም በጣም በርካታ ስራና ሀብት ይጠበቅበታል። ዴሊቨር እንደሚደረግ ተስፋ አደርጋለሁ። ጥንተ ስልጣኔን ከሚጋሩ ከጥቂት ቀደምት ሀገራት ኢትዮጵያ አንዷ እንደመሆኗ አጋጣሚውን እንደ በጎ እድል በመቁጠር ሁነቱን ልዩነት ፈጣሪ ማድረግ ቀጣይ የቤት ስራ ሆኗል። በቱሪዝም መዳረሻ ልማት በአዳዲስ ማዕከሎችም ግንባታም የዘርፉን እምቅ አቅም ለመጠቀም ተግታ እየሰራች የምትገኘው ሀገር የቱሪዝም ጸጋዎቿን ለድምተኞቹ በማስተዋወቅ ሀገራዊ ሀብቶችን አትመው ነገም ኢትዮጵያን ብለው እንዲመለሱም ሁነቱ ሚናው የጎላይ ይሆናል። ሁለተኛው ዋና ዓላማ የሀገር ኢሜጅ ነው። የሀገር ኢሜጅ ሲባል ኢትዮጵያ ጥሩ ሀገር ናት የሚለውን ለማስጨበጥ ብቻ ሳይሆን ኤንሸንት ስለሆን ብዙ ሊታዩ የሚችሉ ታሪክ፣ ባህል በጣም በርካታ ነገሮች ያሉ ቢሆንም እነሱ ሁሉ ከቱሪዝም አንጻር ቢወሰድ መቶ ፐርሰንት የኢትዮጵያ ያላትን ካፓሲቲ ለዓለም ለማሳየት ትልቁ መድረካችን በዚህ ጊዜ ኢትዮጵያን ያየ ሰው በሌላ ጊዜ ፕሮግራም እያደረገ አላቃትም፣ አይልም። አውቋት አልተመቸኝም፣ በዚህ ጊዜ በዚያኛው ጊዜ መጣሉ ሊል ይችላል። ለማወቅ የሚያስችለውን ስራ ግን የምንሰራበት ጊዜ ነው። የሀገራት መሪዎችን ጨምሮም መንግስታዊና መንግስታዊ ያልሆኑ ድርጅቶች የስራ ኃላፊዎች፣ ኤክስፐርቶች፣ ተጋባዥ እንግዶች፣ የሚዲያ አካላትና ሌሎችንም ጨምሮም በሺዎች የሚቆጠሩ ታዳሚያን በተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ላይ ይሳተፋሉ። በቅርቡ በብራዚል ቤለም የተካሄደው የኮፕ 30 ጉባኤ እንኳን ከ56 ሺ በላይ ተሳታፊዎች የታደሙበት መድረክ ሆኖ ተጠናቋል። በጉባኤውም ታሪክ ከዱባዩ የኮፕ 28 ድምተኞች በመቀጠል ሁለተኛው በርካታ ተሳታፊ የታደመበት መድረክ ነበር ነበር። ሰላሳ ሁለተኛውን የምታሰናዳው ኢትዮጵያም ሀገራዊና አህጉራዊ ሚናዋን በማጉላት ስኬቶቿንም በመግለጥ ከዚህ በላቅም ከፍተኛ እድምተኞችን ታስተናግዳለች ተብሎ ይጠበቃል። በተቀመጠው የድርጊት መርሃ ግብር ሂደትም ለዝግጅቱ የሚሰሩ ስራዎች እንደተጠበቁ ሆነው ሁነቱ ስኬታማ እንዲሆን መመልከት ተጠባቂው ጉዳይ ይሆናል። ሶስተኛው አገር ገንብተን የሚሸሸጥን በኋላ ራሱ ዋናው ስራ ጉባኤዎቹ ወይም የሚያሰባስቡን ጉዳዮች በአውትካም ሌቨል የተሳኩ መሆን አለባቸው።